ደሳ፣ ደስ ብሎኛል። ልጁ ጥሩ ልጅ ነው። በቃ አንድ ጊዜ ብቻ ጄፍሪ፣ እኔ ልጅ የለም። እሱ አንተን ቢገናኝ የተሻለ ነው አይደል? አዎ። አረ ከገነት ተገኘው መጣ። ውስኪ በበረዶ ሰውየው ሁሉም የልጅ ባል ጀፍሪ ሮዛሪዮ። ሄሎ ሚስተር ሮዛሪዮ፣ እኔ ጄክሸን እባላለሁ። ዝምድና እኔ ላይኛው ነው የሚመሰረተው። እኔ ግን ዘመዳሞችን አገናኛለሁ። እሺ ገባል። ደላላ ና ሮዛሪዮ፣ የጋብቻ ደላላ ማዬ። ሚስተር ሮዛሪዮ፣ አንድ ጊዜ ልጅቷና ልጁ ቢተያዩ ቢረዳዱ፣ ከዛ በኋላ ይሄ ነገር ይቀጥላል። ልጅ ሳራ የሳለች አሁን እጠራታለሁ። ይሄ ቆይ፣ ለጠቅላላ እውቀቴ እናንተ እዚህ እንዴት ተጉዛችሁ መጣችሁ? በባስ በባስ።

ታውቃለህ እንዴት አይነት የልጅ ባል እንደምፈልግ? እንደዚህ አይነት የልጅ ባል ነው የምፈልገው። አትክልት ሊገዛ ሲሄድ እንኳን በግላ ሩፊናል የሚጓዝ የሆነ ሀገር ላይ የሆነ ሀገር ብድር ሲፈልግ በእሱ ፍለግት እጁ ዘርግቶ የሚለምን ሀብታም የልጅም ባል ለልጅ ይፈልጋል። አንተ ደግ የማይረቡ ሰዎች ዘት መጣለ። አምላኬ፣ በጣም ጥሩ አዋርደህናል። አንተ በጣም ና በል ልጄ እንሂድ በቃ ኧረ በጣም ያስጠላል ኧረ ስሙኝ ውርደት ጥሩም ነው ሲባል ለመጀመሪያ ጊዜ ሰማሁ ጄፍሪ አንተ የሁለት ሴት ልጆች አባት ነህ እንደዚህ መናገር የለብህ እና ሶስት ሴት ልጆች እስኪኖሩ ሊጠብቅ ማየባክ እንደዚህ ጣልቃ አትግቢ አንቺ ጅና ወደ የሱስ ሻማ ለኩሽ ስማተ ሻማ አስታት አንድ ስባሪ ሳንቲም ዝምድና ሊፈጽሙ ይመጣሉ ታሪያውኑ ሰዎች ጄፍሪ ጄፍሪ ሮዛሪዮ እኔ አንድ የተከበርኩ ቄስ ነኝ። የእኔ ክብር የእኔ ማንነቴ ነው። አንተ አንተ በትዕቢት ወድቃል። አሁን ለመቶ ንግር አንድ መልስ በጣም ይጸጽታል ለአንተ። ለራሴ ያለ አመለካከት ምን? ለራሴ ያለ አመለካከት እባክህ ሂድ አንተ። እሄዳለሁ፣ ነገር ግን እመጣለሁ በእርግጠኝነት ተመልሼ፣ ምክንያቱም የአንተን ልጅ ጋብቻ እኔ ነኝ የማስፈጽምላት ሁ የቀረውን እንደዚህ አይነት የልጅ ባል ፈልግላለሁ። ጠቅላላ ቲቪትን ሰባብሮ የሚያደቅልን እንደዚህ አይነት የልጅ ባል፣ ክብርን ከስሩ የሚበታትንልን እንደዚህ አይነት የልጅ ባል፣ ቲቪትን ከታች ወደ ላይ ማስቆጠር የሚጀምር 3 2 1